ሰላም ሰላሙ ተመልካቾቻችን፣ እንደምታውቁት እንግዲህ ፓይለቲንግ ትምህርት ከጀመርን ወደ ሶስተኛው ደረጃ አልፈናል። ማለትም ስቱደንት ፓይለት ጨርሰን ተፈትነናል፣ አልፈናል፣ ሰርተፊኬት አግኝተናል። ፕራይቬት ፓይለት ተምረናል፣ ሰርተፊኬት አላገኘንም። ኢንስትሩመንት ፓይለት ደርሰናል። አሁን የኢንስትሩመንት ፓይለት ሆልዲንግ ፓተርን ላይ ደርሰናል። ሆልዲንግ ምንድን ነው? እሱን ነው የምናየው። ሆልዲንግ ፓተርን ማለት በአየር ላይ መኪናን ፓርክ ማድረግ ማለት ነው፣ በአየር ላይ አይሮፕላንን ማለት ነው። እንግዲህ መኪና በምድር ላይ ፓርክ ሲደረግ ፓርኪንግ ቦታ ላይ ለሚቆሙ፣ አይሮፕላን ግን አይቆምም። ስለዚህ የሆነ የተለየ ቦታ እየተሽከረከረ እንዲቆይ ይደረጋል ማለት ነው፣ ሆልድ ይባላል። እሱን እናያለን። በቀጥታ ከዛ ወደ ፈተና ነው የምንሄደው። ፈተናውን ለመፈተን እንግዲህ የተለያዩ ዝግጅቶች አድርገናል። ፈተናውን አርባ አምስት ደቂቃ የሚፈጅ ፈተና ተዘጋጅተዋል። አርባ አምስት ደቂቃ ነው የሚፈጀው። ካርታ ተዘጋጅተዋል። ፈተናውን ስንፈተን የምንከተለው ካርታ አለ። ብዙ ስቴፖች አሉት። ከአንድ ሁለት ካርታ ነው እንግዲህ። ስለ ካርታ ስለ ቻርት ተምረናል። ይህ ፈተና እንዲሁም እንድታውቁት ነው ትንሽ የራሱ ክራይቴሪያ ያለው ክራይቴሪያዎች አሉት፣ ኢቨንቶች አሉት፣ ቶለራንስ ሊሚቶች አሉት። ለምሳሌ ፈተናው ላይ አንድ ሺ ፊት ወደ ላይ እናወርታች አንድ መቶ ፊት ወደ ላይ እናወርታች ከሱ በላይ ማድረግ አይቻልም። ስፒዱን ከአስር ከፕላስ እና ከማይነስ ቴን በላይ ማድረግ አይቻልም። እንደዚሁም ሄዲንጉን ከአስር ዲግሪ በላይ ከፍዝቅ ማድረግ አይቻልም። በጣም ሲሪየስ ነው ፈተናው። ሴክሽኖች አሉት። የፈርስት ሴክሽን ላይ የሚሰሩ ነገሮች አሉ። እዚ ጋ ይቀጥላል። ሰከንድ ሴክሽን አለው፣ ሰርድ ሴክሽን አለው፣ ፎርድ ሴክሽን አለው። ግን ምንድነው ፖዝ ማድረግን ይቻላል። በየሴክሽኑ ደግሞ የሚሰሩ ነገሮች አሉ። ለምሳሌ ሴክሽን እዚጋ ብናየው፣ ሴክሽን ቱ ላይ ብናየው ሴት አፕ? ፎር ሆልዲንግ ናቪጌሽን ሲስተም ነው። ሶፍትዌሩን ከማድነቅ ባሻገር እንትሞክሩት ጋብዛለሁ። አሁን ግን ከፈተናው በፊት ያለውን ሆልዲንግ ማለት እንማራለን። ወደ ቀጥታ አስተማሪ አመራለሁ። ኢንተር ሆልዲንግ የራሱ ጽሑፍ አለው። እንደምታዩት ብዙ አይነት ሆልድ ማድረጊያ ዳይሬክት ሆልዲንግ፣ ፓራለል፣ ቲርድሮፕ የሚባል እነዚህን ሁሉ ያካተተ ነገር ነው የምናየው። እስቲ አሁን ፍላይ እንበለውና እስቲ እያንዳንዱ በየተራ ነው የምናየው። ስሪዌስ ቱ ኢንተርሆልዲንግ ሶስት አይነት ነው ያለው። ፓራራለ ዳይሬክት ሆልዲንግ የሚባለው ፓራራል ኢንትሪም የሚባል አለ። ለምሳሌ ሆልዲንግ ማለት አንድ ሚኒት በዚህ ጋር ትሄዳላችሁ እንደገና ዞራችሁ አንድ ሚኒት ትነዳላችሁ እንደገና መዞር አንድ ሚኒት ዛች ሆልዲንግ ቦታ ላይ ማለት ነው። ግን ሆልዲንግ ለመግባት ከተለያዩ አቅጣጫ ነው የምትገቡት እና ልክ ሁለተኛውን ሌግ እንደዚህ ፓራራል ትሄዱት እንደዚህ ፓራራል ትሄዱት እንደዚህ መታ ዞሮ ዞሮ እዚህ ጋር መሽከርከር ነው በቃ ሌላ ነገር የለውም ሆልድ ማለት አንድ ሚኒት በዚህ መሄድ አንድ ሚኒት በዚህ መምጣት የሆነች የተወሰነላችሁ ቦታ ላይ ማለት ነው። ግን አገባቡ ሶስት አይነት ነው። በዚህ መልኩ ደግሞ እንዲህ ተሽከርክራች ትገባላችሁ ማለት ነው። እንደ ድሮፕ ነገራት መስለች ቀይዋ ቀስቷ፣ ቲር ድሮፕ ይሉታል ይሄኛው ማለት ነው። ጽሑፉ ላይ የመጣሁት በኋላ ግልጽ እንዲሆንልን ማለት ነው። አሁን አየር ላይ እንወጣለን። ፈላይዝ ሌሰን ኤስቲሜትድ ታይም ኮምፕሊት ይላል። ሀያ ደቂቃ ይፈጃል ይላል ሆልዲንግ ለባችሁ ቆይ አንድ ቻፍ ያሳያችሁ አንድ ቻፍ ነበር ይሄጋ እዚህ ላሳያችሁ ይሄ ከፈተናው ላይ ማለት ነው ፈተናው ላይ እራሱ አለ እንደዚህ ይህ ፈተናው ላይ የሚሰራ ጋይስ ፈተናው ላይ የሚሰራ ሆልዲንግ አለ ይላችሁ፣ የሱ መሰላችሁ። ለምሳሌ ይሄ ቻርት አለ አይደለ? ይሄ ቻርት አለ። ከዚህ መተን ምናምን ምናምን በዚህ ሄደን ፖርቱጋል ደርሳለን እዚህ ጋር ማለት ነው። ከዛ እንደዚህ አልፈን ነው እዚህ ጋር የምትሽከረከሩ ያስጠጋላችሁ። ይሄ መሽከረከር ነገር አታዩታላችሁ፣ 159 339 ምናምን የሚለው እሱ ሆልዲንግ ሆልድ ማድረጊያ ቦታ ነው። እዚህ ላይ ግን ያው ሚስድ አፕሮች ካረጋችሁ በኋላ እዛ ስትሽከረከሩ ቆይታችሁ ተስተካከላችሁ እንደገና ተርፋላችሁ ማለት ነው። ስለዚህ ፓርኪንግ ማለት ገባችሁ አለ ሆልዲንግ ምናምን። ይሄ አሁን አስተማሪው ጋር ሊሆን ይችላል የሶስተኛው ደረጃ የመጨረሻ ትምህርት ነው ከፈተና በፊት። ዚት ፍሪ እዚት ፍሪ የስ ስ ማይክሮሶፍት ፍላይ ሲሙሌተር በሲዲ ላይ ነው። ዋይ ዶንት ዩዝ ዘ ቻርት ዶንት ዩ ሲ ዘ ቻርት? እዚህ ጋር ቻርት የለም እኮ። አሁን ፕራክቲስ ነው፣ ከመምህሩ ጋር ነው። ቻርቱ እናያለን በኋላ ዲቴል እናያለን። ሌላ ጥያቄ ካለ ሳይጀምር በፊት ስ ካስተማሪ ጋር ና። በቃ ሆልዲንግ ልንለማመድ ነው አብራችሁ

ዳይሬክት ኢንትሪ። እሺ ዳይሬክት ኢንትሪ ማለት አይታችሁ ታላለ እንደዚህ ክሮስ አቋርጠን ገብተን መሽከርከር ነው። ቀጥሎ ያለው ሆልዲንግ ፓተርን ፓራላል ነው። ሌላው ቲር ድሮፕ የሚል ነው። ያየ ነው ማለት ነው።

180 ዞር ዋለው ማለት ነው። እንደዚህ አንድ ዞር 180 ወደዚህ ነው። ተር ራይት ቱ ሄድ ስታንድርድ ተርን 20 ዲግሪ እዚህ ድረስ ከታች እዚህ ጋር ሄዲንግ በግ አስቀምጦልኛል። አልትቱዱን ጠብቃለሁ። ወደ ላይ ቀና ያደረኩኝ

አሁን መቶ ሰማንያ ዞሬ ለአንድ ቃ አቆያለሁ ማለት ነው። በቃ ዲሰንድ እያለኝ ነው። በቃ የጻፈብኝ ያችሁ ቶሎ ዲሰንድ ማድረግ አለብኝ ወደ። እሺ አሁን አሪፍ ነው። ፎር ዋን ሚኒት ይዘዋሉ እዚህ ጋር እንደገናም ደግሞ እንዞራለን። አሁን ደግሞ ሶስት ስልሳ ማለት ነው። እሺ ሆልድ ማለት በቃ እዚህ ቦታ ላይ መሽከርከር ሰዎችን ሰዓት አስጀምር ያለው። እንደምታዩት በአየር ላይ ፓርክ ማድረግ እያየን ነው፣ ሆልዲንግ ይባላል። ሞላ አያቸው። እንደገና ደግሞ ወደ ሶስት ስልሳ ችን አሁን ደግሞ እንደገና እዚህ ቦታ ላይ እንደዚህ የተሽከረከረ መቆየት አልቲቱድን መጠበቅ አለብኝ። አልቻለም። በስታንዳርድ ተርም ነው ያለኝ። ከ20 ዲግሪ አስበልጬ ወደዚህ እንትን ያለብኝ፣ ቀና ያደረኩትን አንገቱን የሚሰጠው ስፒድ ወረደ።

አልትቲድ መጠበቅ አለበት። ለዛ ነው ክላይም ነው የሚለኝ። እሺ አልቲትዩድ መጠበቅኩኝ። አሁን ደግሞ አሁን ደግሞ እንደገና እንዞራለን በቀኝ ወደ ቀኝ ወደ 180 ማለት ክላይም እሱ። እሺ አልቲትዩድ መጠበቅ ስላለብኝ ነው። እኔ ሳወራ ለምስተውና ነዳጅ ስተውልት ነዳጅም ወረደኩ፣ ስፒድ ወረደ። አሁን ደግሞ ወደ 180 በ20 ዲግሪ እየዞረ ነው። ልክ እንደዚህ በቃ እንደዚህ በመሽከርከር ነው እኮ። ይሄ ነው ሆልዲንግ የሚባለው። አያችሁ? እንደዚህ መሽከርከር በጂፒኤስ ስለዩት

ዶክተሩን፣ ፈተና ላይ ቢሆን እንደዚህ ከፍ ዝቅ በቃ ይጥላችኋል። አልቲትዩድ ለመጠበቅ አለበት። ጨረስ ስንት ይዞር ስን የፍላይ አናሊሲሱ